ሰላም ጤና ይስጥልኝ እያልኩኝ ዛሬም አፍታን ወስደን አንድ ቁም ነገር ላይ እናወራበታለን። ስለዚህ አብራችሁኝ እንድትቆዩ ስል በአክብሮት እጠይቃለሁኝ። ዛሬ የምናወራበት ሀሳብ ምንድነው? ለሰው ልጅ እጅግ በጣም መሰረታዊ ከሆኑ የስነ ልቦና እሴቶች ውስጥ አንዱ በራስ መተማመን ነው። አንዱ ብቻ ሳይሆን ዋነኛውም ጭምር ማለት ነው። ስለዚህ ይህንን በራስ መተማመናችንን እንዴት እናዳብር፣ እንዴት እናምጣው እንዴት ከፍ ልናደርገው እንችላለን፣ የሚሉትን ማሻሻያው መንገዶችን የሚረዱንን፣ እንደዛም ደግሞ በራስ መተማመናቸው ዜሮ ደረጃ ከሆነ ከዛ ተነስተን ልናደርጋቸው የሚገቡትን የተወሰኑ ሀሳቦችን አመጣለው። እጅግ በጣም ብዙ የረቀቁ ነገሮች አሉ። እኔ ግን በቀላሉ ልናደርጋቸውና ልናዳብራቸው የምንችላቸውን ሀሳቦች ነው ወደ እናንተ ምሰነዝረው ማለት ነው እናንተም ታዲያ ዝራው ማለት ነው። እናንተም ታዲያ ከኔ ጋር በሚኖራችሁ ቆይታ ይህን ቪዲዮ ላይክ በማድረግ እንደዛውም ቤተሰቦች ያልሆነ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል በአክብሮት እየጠየኩኝ ወደ ሀሳቡ ልግባ። በራስ መተማመን የሚጠቅመውም የሚጎዳውም እኛም ብቻ አይደለም፣ በዙሪያችን ያሉትን፣ የስራ ቦታችንን፣ የተለያዩ ሁኔታዎችን ቤተሰባችንን የምናሳድጋቸው ልጆችን የመሳሰሉትን ሁሉ አጠቃላይ ሕይወታችን ውስጥ ያለውን ነገር የሚጠቅምም የሚጎዳም ነው። ታዲያ በራስ መተማመን ሲባል ቀላል ነገር አይደለም። እኔ በራስ መተማመን አለኝ ስንል እንዲሁ በአፋችን ብቻ የምንላቸው ሳይሆን በተግባር የምናሳያቸው እና እንደ መልካም መዓዛ ሽቶ የሚያስተጋባ የሚያውድ ነው የሚሆነው በራስ መተማመን ሲኖርም ማለት ነው። እንዲሁ ባዶ ጉራ፣ ባዶ በራስ የመተማመን የሚመስሉ ምንድነው የሚባሉት ጉራዎች ብቻ በአጠቃላይ ጉራዎች አይነት ነገሮች ሳይሆኑ በራስ መተማመን ግን በተግባር በእይታ በአመለካከታችን በምንሰራቸው ስራዎች ሁላ የሚመሰከርልን የሚደረጉልን የምናደርጋቸው ጉዳዮች ናቸው እንደዛውም ወደ ውስጣችን ስንገባ አይምሯችን መንፈሳችን ሰላማችን ጤናማ ሲሆን ያ ነው ትክክለኛው በራስ መተማመናችን ማለት ነው እናም በራስ መተማመን አንደኛው ነገር የሚረዳው ሰዎችን እንድናምን ያደርገናል። እንደዛውም በአንጻሩ በራስ መተማመን ከሌለን ሰዎችን ቀርቶ ራሳችንንም አናምነውም፣ ለራሳችንም ሙሉ የሆነ ቦታ አይኖረንም። ለሌሎችም ንግግሮች፣ አድናቆቶች፣ ቃላቶች በአጠቃላይ እነዛን ነገሮቻችንን ያበላሽብናል። በራሳችን መተማመን ከሌለም ማለት ነው ሰዎቹን በፍጹም ልናምናቸውላ አንችልም። ያም ደግሞ የሰዎቹ ያለመታመን ችግር ሳይሆን የእኛ በራስ መተማመናችን ችግር ነው። አንድ ሰው ሲያደንቀን፣ ሲወደን፣ ሲያከብረን፣ ጥሩ ቃላቶችን ሲነግረን፣ የተለያዩ ነገሮችን ሌላው ቢቀር ስጦታ ሲሰጠን፣ ፍቅሩን ሲገልጽልን እንኳን በውስጣችን ግን አናምነውም። እያስመሰለ እየዋሸ ነው የሚመስለን። ይህ ታዲያ ዝም ብሎ የሚመጣ ችግር አይደለም። ራሳችንን፣ ከራሳችን ጋር ያለን ግንኙነት በራስ መተማመናችን ጤናማና ትክክለኛ ስላልሆነ እንደዚያውም ደግሞ በአጠቃላይ በራስ መተማመን ስለሌለን የሰዎችን ነገሮች ሁሉ የምንለካው ከራሳችን ጀምሮ ይሆናል ማለት ነው። ስለዚህ በራስ መተማመን የመጀመሪያው የምንገነባው ነገር እንዴት ነው? ግልጽ የሆነ ራሳችንን መርምረን ማወቅ ማለት ነው። እኔ ማን ነኝ የሚለውን ነገር፣ ምንድን ነው ማድረግ ያለብኝ፣ ምንድን ነው ማድረግ ምፈልገው የሚሉትን ነገሮች ከማወቅ ይጀምራል። ለዛም የመጀመሪያው ትክክለኛ የሆነ ዓላማችንን ማስቀመጥ ነው። ለዛ ነገር ይህቺ ተለዋዋጭ በሆነች ዓለም ውስጥ ስንኖር በአይምሯችን በልባችን የምንዘምትለት የምናደርግለት የምንከውንለት ምንም ቢፈጠር ምንም ተስፋ የማንቆርጥበት ተስፋ ብንቆርጥ እንኳን ደክመን ዝለን ሆኖ ሳለ፣ ከእረፍታችን በኋላ ወደ ራሳችን ስንመለስ ግን ለዛ ነገር መልሰን የምንተጋ የምንሰራ የምናደርገው ነገር መኖሩ በራስ መተማመናችንን ይጨምርልናል። ትምህርት ቤቶች ውስጥ ህጻናት ሆነን የሆነ እድሜ ላይ ሆነን ምን መሆን ትፈልጋላችሁ ተብለን የምንጠየቀው ቀላል ነገር አይደለም። ያ መሆን የምንፈልገውን ማወቃችን በራሱ ለዛ ነገር እንድንተጋና በራስ መተማመናችንን እያዳበረን እውቀታችንን በዛ ነገር ላይ ያለንን ነገር እውቀታችንን እያሰፋን እያሰፋን እንድንሄድ ያደርገናል። በቀላሉ አንድ የአምስት አመት ህፃን ልጅ ምን መሆን ትፈልጋለህ ብትለው ፓይለት ቢል ፓይለት ምንድን ነው የሚያደርገው ብለህ አንተ ያለችን የራስን ወይም ደግሞ ያለችንን የራሳችንን ትምህርት ለዛ ልጅ እናስተላልፍለታለን። ያ ነው እንግዲህ እውቀትን እየገነባህ ይሄ ልጅ በዛ ነገር ላይ በራስ መተማመንን በስነ ልቦናው እያሳደገ እያዳበረ እያዳበረ የሚሄደው ማለት ነው። እንደዛውም ከፍ ስንል ደግሞ ትክክለኛ የሆነ ግብ፣ ትክክለኛ የሆነ አቋም አቋም በራስ መተማመን የሌለው ሰው አቋሙ እንደዋዠቀ ነው። አንዴዚህ አንዴዛ፣ ያየው ነገር ሁሉ ያምረዋል ከራሱ ጋር የሚስማማበት ነገር እንኳን የለውም። አንዱን ሳይ አንዱን አንዱን ሳይ አንዱን አንዱን ይጥላል፣ አንዱን ያነሳል። እንዴት ነው ሁሉ አማረሽን ገበያ አታውጣት እንደሚባለው ሁሉ ህይወታችን ላይ ገበያ ነው የሚሆንብን። ሁሉ ነገር ነው የሚያምረን። ስለዚህ ይህም የሚያመጣው በራስ መተማመናችን፣ ራሳችንን አለማወቃችን፣ ስለራሳችን ራሳችን የገነባ ነው ጠንካራ ነገር ካለመኖር የሚመጣ ነው። እናም ባጭሩ በራስ መተማመንን ለማዳበር ጠንካራ የሆነ አቋምና ጠንካራ ግልጽ የሆነ ግብ ሊኖረን ይገባናል ማለት ነው ሌላው ይገባናል ማለት ነው። ሌላው በራስ መተማመናችንን የሚያዳብርን ነገር ደግሞ ከራሳችን ጋር ያለን ግንኙነት ነው። ጤናማ ነው ወይ ለራሳችን ያለን ፍቅር፣ ለራሳችን ያለን አክብሮት፣ ምልከታ ጤናማ ነው ወይ ይሄ ያ ማለት ለራሳችን ውድ የሆነ ሽቶ ልንገዛ እንችላለን። ውድ የሆኑ አልባሳት፣ ውድ የሆነ ቀበቶ፣ የኪስ ቦርሳ እዛ ኪስ ውስጥ ደግሞ እጅግ በጣም ብዙ የታጨቁ ብሮች፣ ላንገታችን የተለያዩ ጌጣጌጦች ሐብሎች፣ ብቻ ጫማችን የምንጫማው እያንዳንዱ ነገር ውድ ሊሆን ይችላል። ያ ግን ቢኖር የተሻለ ነው፣ መልካም ነው። ጥሩ ነገር የሚጠላ ማንም የለም። ነገር ግን እነዛ ነገሮች ሊሸፍኗቸው የማይችሉ ነገሮች ውስጣችን አሉ። ልክ ለአካላታችን የምንገዛው መልካም ነገር ጥሩ ነገሮች እንዳሉ ከማዕዘ ጀምሮ እንዳሉ ሆኖ ለውስጣችንም ደግሞ ልናስገባው የምንችለው ስናወጣውም ልናወጣው የምንችለው መልካም ነገሮች ያስፈልጉናል። ከመልካም ንግግር፣ ከመልካም ቃላት፣ ከምንሰማቸው፣ ከምናወራቸው፣ ከእነዛ ነገሮች ተነስተን ለራሳችን የምንሰጠው ክብር፣ ለራሳችን የምንሰጠው ፍቅር፣ ለራሳችን የምንሰጠው አክብሮት አንዱ በራስ መተማመኛችንን መገንቢያ መንገድ ነው። የሌለን ነገር ከውጭም አናገኘውም። የሌለን ነገር ወደ ውስጣችንም ብናስገባው ተስማምቶን አይቀመጥም። ምቾት ይነሳናል። ይሄ የምናደርጋቸው ነገሮች ሁሉ አይበቁንም። አንጠግብም። እንሰበስባለን። ቅራቅንቦ እንሰበስባለን። የሆነ ነገር እናደርጋለን። ይሄ የሚመጣው ከራሳችን ጋር ያለን ስምምነት በዛ ነገር ሰዎች እንዲወዱን፣ በዛ ነገር ሰዎች እንዲያከብሩን፣ ያ በሚታይ ብልጭልጫዊ ነገሮች ብልጭልጭ ነገር ደግሞ የሆነ ሰዓት ሄዶ ሄዶ ይለቃል፣ ወይ ደግሞ ይሰለቻል፣ በአይን ብቻ የሚገባ ነገር ስለሚሆን ማለት ነው። እና ከዛም ከዛም ነገሮች አንጻር በራስ መተማመናችንን መገንባታችን ወሳኝ ነገር የሚሆነው እራሳችንን ከመውደድ እራሳችንን ከማፍቀር የሚመነጩ ነገሮች ሊሆኑ ይገባል። እነዚህ ቀደም ብዬ የዘረዘርኳቸው ነገሮች ያለንን ነገር መሸፈኛ ሳይሆን ያለንን ነገር ማንፀባረቂያ ማስተጋቢያ ሊሆኑ ይገባል። ናኒ እኮ እራሷን በጣም ትወዳለች እና አይታችኋታል። ውሃ እንኳን ስጠጣ እኮ በእንዲህ አይነት እቃ ካልሆነ አትጠጣም። አይታችኋታል ለራሷ ያላትን ክብር ምናምን። ለነዛ ነገሮች መገልገያ ነው እንጂ ልናደርገው የሚገባው የውስጣችንን ባዶነት፣ የውስጣችንን ጥላቻ፣ የውስጣችንን ክፋት፣ የውስጣችንን ሽታ በምንቀባው ማዕዛ ለመሸፈን መሆን የለበትም። እነዛን ነገሮች ማድረግም መልካም ነገር ሆኖ ሳለ ማለት ነው። እናም ለራሳችሁ የምትሰጡት ፍቅር፣ ለራሳችሁ የምትሰጡት እንክብካቤ፣ ከራሳችሁ ጋር ስትሆኑ የምታወሩት ንግግር፣ እነዚህ እነዚህ የራስ መተማመናችሁን ይጨምርላችኋል። ከሰዎችን ብትሰሙት ያን ያህል አይደንቃችሁም ከሰዎችም ስላልሰማችሁት ደግሞ ያን ያህል አይጎረብጣችሁም። እና መጀመሪያ ለራሳችሁ መልካም ንግግር መናገር መልመድ አለባችሁ። ራሳችሁን ማድነቅ፣ ራሳችሁን ማበረታታት መቻል አለባችሁ። እና ከዛ በኋላ የሚመጡ ናቸው የራስ እንክብካቤ፣ የራስ ፍቅር፣ የራስ የሰውነት አጠባበቅ፣ አለባበሳችን፣ ሁሉ ነገራችንን የዛኔ ብናስተካክለው ራሱ አንድ ላይ ተደምሮ መልካም ይሆንልናል። እነዚህም ነገሮች ያስፈልጉናል። ራስ መጠበቅ ውጭ ላይ ብቻ ሳይሆን ቤታችን ውስጥ ማለት ነው። አንዳንዱ ሰው የሚተኛበትን ትራስ ጨርቅ እንኳን ካጠበ ዘመናት አልፎታል፣ ረጅም ጊዜ ትራስ ጨርቁ የሆነ ነገር ይመስላል። እሱ ጠዋት ሲወጣ ግን ሽቶን ተቀብቶ ዘንጦ አምሮበት ምናምን ይወጣል። ቤት ሲመጣ ግን ያለው ነገር ይሄ፣ ለራሱ የሚሰጠው ለእይታው እንጂ ለራሱ የሚሰጠው ክብር ለራሱ የሚሰጠው እንክብካቤ ግን ዜሮ ይሆናል። ውጭ ላይ የሆነ በሰዎች ለመታየት በሰዎች ሞገስ ለማግኘት ብዙ የሚያደርገው ነገር አለው። ቤት ሲመጣ ግን ለራሱ ምንም አይነት ክብር የሌለው አለ እና ይሄ ነው በራስ መተማመን የሚባለው። የሆነ ሰዓት ያኛው ይፈርሳል። ያንን ነገር እነዛ ሰዎች ሳይሰጡን ሲቀሩ እኛ ራሳችንን እናጣበታለን፣ በራስ መተማመናችንን እናጣለን። ሰዎችም የወዱን ብር ስንሰጣቸው፣ የሆነ ጥቅማጥቅም ስናደርግላቸው ከሆነ በዛ መንገድ እንዲወዱን ከሆነ የምንፈልገው ማንነታችንን እንዲወዱን ካልፈለግን እኛም ለራሳችን የምንሰጠው ያንን ዋጋ ነው ማለት ነው። ብር ከሌለን ዋጋ እንደሌለን ማንነታችን እንደወደቀ አድርገን ነው የምናየው። እናም እነዚህ እነዚህ ነገሮች ከራሳችን ጋር ያሉን መልካም ግንኙነቶች አንዱ በራስ መተማመንን መገንቢያ ነው እና ለሌሎችም የምናንጸባርቀው የምናስተጋባ ውስጣችን ያለውን ነገር ይሆናል እንዲህ ነው ነገር ይሆናል። እንዴት ነው ትከሻችን ያ ትከሻችን ትከሻው ከላይ ሲያምር የምንለው አለ። ሊሆን አይነት ልብስ ሲለብስ ውስጣችንም እንደዛ ነው። በራስ መተማመን የምንላበሰው ውስጣችን ባሉ ነገሮች ነው። ከዛ ባሻገር ለራሳችን ቆንጆ ቆንጆ ነገር ማድረግ መልካም መልካም ነገር ማድረጎች እጅግ በጣም የበለጠ ውስጣችንን የሚያበረቱንና የሚያጠነክሩን ነገሮች ነው። ሌላው በሌላ ደግሞ ማንሳት የሚፈልገው በራስ መተማመናችንን ለማዳበር ለመጨመር እውቀታችንን ማስፋት ነው። አንዳንድ ጊዜ የሆነ በተማርንበት ነገር ላይ ብቻ ችክ ብለን ከዛ ነገር ውጪ የሚመስሉን ሰዎች ካልሆኑ በስተቀር ከሌሎች ጋር መግባባት፣ መስማማት፣ መወያየት፣ ማውራት፣ ሌሎች ፊት መቅረብ እንኳን የማያስችል አይነት የህይወት ክህሎት እንኳን የሌለን የማናዳብራለን በአንድ ነገር ላይ ግን የሚደርሰን የሌለ ተወዳዳሪ የሌለን ድንቅ ሰዎች ሆነን እንገኛለን። ሌላው ማህበራዊ ህይወት ላይ ስንመጣ የተለያዩ ሌሎች ነገሮች ላይ ስንመጣ ግን ዜሮ እንሆናለን። ትክክል አይሆንም። ይሄም ማለት ነው። ያ ነው አንድን በራስ መተማመናችንን የሚያሳጣን ማለት ነው እና ባሉን ጊዜያቶች ባሉን ሁኔታዎች ውስጥ የተለያዩ ነገሮችን መቅሰም እና መማር መቻል አለብን። ማህበራዊ ህይወት ራሱ አንድ ክህሎት ነው። ከአካባቢያችን ጋር ካሉት ከምንሰራቸው ሰዎች ጋር ከምንማርም አብረን ለትምህርት ከምንቀርባቸው ሰዎች ጋር ምርጥ ግንኙነትን መመስረት በራሱ ራሱን የቻለ በራስ መተማመኛ ማዳበሪያ መንገድ ነው እና እነዚህን ደግሞ በተለያዩ መንገዶች ልንማራቸው እንችላለን። በማንበብ የተለያዩ ፊልሞችን በማየት ከሰዎች ጋር በብዙ አዳዲስ ነገሮች በመወያየት ጉርብትናችንን በማሻሻል ብዙ መንገዶችን በማድረግ በራስ መተማመናችንን ማዳበር፣ ማጎልበት፣ ማጠንከር እንችላለን እና በራስ መተማመን ሲባል ቀላል ነገር አይደለም። መሰረታዊ የሰው ልጅ መሰረታዊ የሆነ ነገሩ ነው። ልክ እንደ ምግብ እንደ ሌሎች ነገሮች መሰረታዊ የሆኑ ነገሮች ናቸው እና ቀደም ብዬ እንዳልኩት ከራሳችሁ ጋር ይቅርታን ማድረግን ለጥፋታችሁ ትክክል ላልሆኑ ነገራችሁ ለራሳችሁ ይቅርታ ማድረግን፣ እንደዚያውም ደግሞ መልካም ለሆኑ ነገሮቻችሁ ራሳችሁን ማበረታታት፣ ስጦታ መስጠት፣ መጋበዝ፣ ማሽሞንሞንን መልመድ አለባችሁ። ከሰዎች ያንን ነገር ሁሌም ከሰዎች መጠበቅ የለባችሁም። ሰዎች እንዲሰጧችሁ የምትፈልጉትን ነገር እናንተ ቅድሚያ ለራሳችሁ መስጠት አለባችሁ። ስጦታም ሊሆን ይችላል። እንደዛውም ጥሩ ጊዜ ከራሳችሁ ጋር ማሳለፍ ለራሳችሁ ጥሩ ንግግሮችን መናገር። ጠዋት ከእንቅልፋችሁ ስትነሱ ፈጣሪያችሁን እንደምታመሰግኑት ሁሉ ራሳችሁንም ስለቀናችሁ ሁኔታ ከራሳችሁ ጋር ጥሩ ጥሩ ነገሮችን እያወራችሁ እራሳችሁን እያመሰገናችሁ ያጠፋችሁትን ነገር ካለ ራሳችሁን ይቅርታ እየጠየቃችሁ ስተታችሁን ላለመድገም ለራሳችሁ ቃል እየገባችሁ ውስጣችሁን ማበርታት፣ ማጎልበት አለባችሁ እና ሁሌም ከሰው ጠባቂ መሆን የለባችሁም። ነገሮችን እራሱ ማለት ነው መልካም ነው የምትሉትን ነገር ሁሉ ለራሳችሁ ማድረግ መቻል አለባቸው። በዚህ አጋጣሚ ወላጆች ሆናችሁ ደግሞ ይህንን የምታዩ ልጆቻችሁን በራስ መተማመናቸው ልታሳድጉላቸው እጅግ በጣም አስፈላጊ ነገር ስለሆነ ማለት ነው። ከልጅነት ጀምሮ የሚመጣ ነገር ነው በራስ መተማመን እና ያም ደግሞ የተለያዩ አሻንጉሊቶችን፣ መጫወቻዎችን በመስጠት የተለያዩ ትላልቅ ውድ የሆኑ መዝናኛ ቦታዎች በመውሰድ ብቻ ይመጣ አይደለም። ከነሱ ጋር የምታሳልፉት ጊዜ ከልጆቻችን ጋር የምናሳልፈው ጊዜ የምንሰጣቸው ፍቅር እጅግ በጣም ወሳኝና አስፈላጊ ስለሆነ ማለት ነው። ራሳቸውን እንዲወዱ በህጻንነታችን ጀምሮ ራሳችንን እንድንወድ ከሚያደርጉን ነገሮች አንዱ ወላጆቻችን በእኛ የሚሰጡን ለእኛ የሚሰጡን ፍቅሮች ናቸው። ከዛም ባሻገር ወላጆቻችን በእኛ ላይ ያላቸው እምነት ለራሳችን ያለን በራስ መተማመን ኩራታችን እንዲጨምር ያደርገናል እናም ልጆቻችን ያደርገናል እናም ልጆቻችን ። መቼም ልጁን የማይወድ ወላጅ የለም። ልጁን ከህይወቱ በላይ ነው ሁሉም ወላጅ የሚወደው። ስለዚህ ለእነዚህ ልጆች በቀን ውስጥ ከኛ መስማት የሚፈልጉት ፍቅር አለ፣ ከኛ ማየት የሚፈልጉት ርኅራኄ አለ፣ ከኛ ማየት የሚፈልጉት አክብሮት አለ። ከምንሰጠው ለነዛ ለልጆቻችን የምንወረውረው ቃላት፣ አንዳንድ ወላጅ በጣም ያስገርመኛል። ለልጁ ውድ ነገር ያደርጋል። ለልጁ ብሎ ነው የሚለፋው ውድ ያንን ስጦታ ይዞ መጥቶ ከሆነ ከሆነ ደቂቃ በኋላ ለልጁ የሚያወጣው ሀይለ ቃልና የሚናገረው ንግግር እጅግ በጣም የሚያስደነግጥ ነው የሚሆንባችሁ። እና ከወላጅ በላይ ምን አለ? ለልጆቻችን ጠላት ልንሆን አይገባም፣ በስነ ልቦናቸው ረገድ ጠላታቸው ልንሆን አይገባም። በይሄ ትምህርት ቤት መክፈል እነሱ እነሱ የወላጅ ግዴታ ናቸው። ነገር ግን የውዴታ ግዴታ የሚባሉ ደግሞ ልጆቻችን ላይ የምንገነባቸው ነገሮች ናቸው ስለዚህ ለልጆቻችን የምንሰጠው የምናደርግላቸው፣ እንክብካቤ፣ ማቀፍ፣ የምናወጣው ቃላቶች፣ እያንዳንዱ ነገሮች እነዛን ልጆች ከምናወጣው ብር ባሻገር ከምናደርግላቸው መዝናኛ ልደታቸውን በውድ ሁኔታ ከምናከብረው ከነዚህ ነገሮች በላይ የሚያሻቸው ነገር እኛ የምንሰጣቸው የምናወጣው ነገር ነው። እና ልጆቻችሁን እቅፍ አድርጋችሁ የእናንተ ልጆች በመሆናቸው በጣም እንደምትኮሩባቸው በውድቀታቸውም ሰዓት እንደዛውም በስኬታቸውም ሰዓት አብራችኋቸው እንደምትሆኑ ልታበረታቷቸው፣ ፍቅርን ልትሰጧቸው ይገባል እና በእነሱ ምን ያህል እንደምትኮሩ የእናንተ ልጅ በመሆናቸው ምን ያህል ደስተኛ እንደሆናችሁ ምንም አይነት ነገር ቢመጣ እንደማትበገሩ ለእነሱ ስትሉ እንደምትኖሩ ልትነግሯቸው እና ልታሳውቋቸው ይገባል። የዛኔ ምን ያህል ዋጋ እንዳላቸው ራሳቸውን እየወደዱት፣ እያፈቀሩት ምንም አይነት ነገር ውጫዊ ነገር የማይበግራቸው ምክንያቱም ወደ ውስጣቸው ከማየታቸው በፊት የሆነ እድሜ ላይ ልጆች አካባቢያቸውን ነው የሚያዩት። ከእነዛም ውስጥ መጀመሪያ ፊት ለፊት ያለው ወላጅ ነው፣ እናት አባት ነው ፊት ለፊታቸው ያለው እና የእናንተ ያ ነገር ይገነባቸዋል፣ ያበረታቸዋል ማለት ነው እና በራስ መተማመናቸውን አንዱ መገንቢያው መንገድ ወላጅ ለልጆቹ የሚሰጠው ፍቅር፣ እንክብካቤ፣ የሚያወጣው ቃላት አትቆጡ አደለም አትቁጡ አደለም እነዛ እነዛ ነገሮች አታደርጉ አይደለም ስትወረውሩ የምታወጡት እያንዳንዱ ነገር ግን እዚህ ውስጥ እንደሚቀመጥ ልባቸው ላይ እንደሚያድግ ልታውቁትና ጥንቃቄ ልታደርጉላቸው ይገባል። ከሚደረግላቸው ነገር በበለጠ እንደውም ይሄ እኩል በሆነ ሳይሆን፣ በበለጠ ካፋችሁ የምታወጡት ነገር እነዚህን ብርቅዬ ልጆቻችሁን እነዚህ እንቁ የሆኑ ልጆቻችሁን ይገነባል እና ትኩረት አድርጉ ለማለት እወዳለሁኝ። በራስ መተማመኛ መንገዶች ብዙ ናቸው። እነዛን ነገሮች ከራሳችሁ ጋር ልታዳብሩ፣ ልታነቡ፣ ልትነጋገሩ ይገባል። እኔ ጫር ለማድረግ ያህል ነው እየሞከርኩ ያለሁት በዚህ ቪዲዮ ማለት ነው። እናንተም የራሳችሁን የሆነ ጥረት እንድታደረጉ ያሻል፣ ያስፈልጋል። በራስ መተማመን ክብር ነው። በራስ መተማመን ግርማ ሞገስ ነው። ባዶ ጉራ አይደለም። እንደዚህ ሽቶ ስለነሰነስን ብቻ የሚያውድ አይደለም። ማንነት በራሱ ራሱን የቻለ እውድ የሚያደርግ ነገር አለ። መጣ ኮከሌ፣ ተናገረ ኮከሌ፣ ዝም አለ ኮከሌ የሚያሰኝ በራስ መተማመን ልንገነባ ያስፈልጋል እና በራስ መተማመኖችን በጨመረ ቁጥር ለነገሮች ያለውን እይታ ይሰፋል። ለራሳችን ያለን ፍቅር፣ እንክብካቤ፣ ክብር ይሰፋል። ከሰዎች ጋር ያለን ግንኙነት መልካም ይሆናል እና በራስ መተማመናቸውን በአንዱም በሌላም መንገድ እንድታዳብሩ ስል መልክቴን አስተላልፋለሁ። እናንተም የምትሰጡኝ ሀሳብ አስተያየት ካለ እንድትጽፉልኝ ስል በትህትና እየጠየኩኝ ይህንን ቪዲዮ ደግሞ መልካም ነው ጥሩ ነው ለሌሎች ባጋራው ለእኔ ለምለው ሰው ባጋራው ይረዳል ብላችሁ የምታስቡ ከሆነ ደግሞ ለሌሎች ማጋራታቸውን አትዘንጉ እላለሁኝ። ለዛሬ የነበረኝ ቆይታ ይህንን ይመስላል። ፈጣሪ በነገራችሁ ላይ ሁሉ ይቅደም።